ውድ የዩቱብ ተከታዮቻችን እንዴ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በአዲስ ቪዲዮ ተመልሰን መጥተናል። ዛሬ እንደምትመለከቱት ነጠላና ቀሚስ የለብሼ ወደ አጠገቢ የሚገኘው ቤተክርስቲያን ሌር ነው ማለት ነው። እንደምታዩት በግሬ ነው የሚሄደው በጣም ቅርብ ነው። ላይክ አምስት ደቂቃ መንገድ እራሱ አትሆንም። የጠዋት ፀሀይ ደግሞ ኢትዮጵያ እንዴት ደስ እንደምትል አትጠይቁኝ። ንፋሱ ደስ ሲል፣ ፀሀዩ ደስ ሲል፣ በቃ ሰላሙ ራሱ ደስ ሲል፣ እርግቦቹ ራሱ ደስ ሲሉ ገና ከእንቅልፋቸው ሲነሱ እና ለመጀመሪያ ጊዜ እንግዲህ ከብዙ ዓመታት በኋላ ቤተክርስቲያን እንደምፈልገው እንደምፈልገው ልቀመጥ ነው እንደምፈልገው ልቀመጥ ነው ስላችሁ፣ አብዛኛውን ጊዜ ያው ተሳልሜ ነበር የምወጣው ወይ ደግሞ በቃ ላይ አይደለ አስቀድሳችሁ ነበር የምትወጡት። ግን እኔ በጣም ቁጭ ማለት ወዳለሁ ቤተክርስቲያን ዝም ብዬ ሁሌ ድሮ ትምህርት ቤት ከትምህርት ቤት ስወጣ ማለት ነው ድሮ ድሮ ኢትዮጵያ እያለሁ ከትምህርት ቤት ስወጣ ቢያንስ ቢያንስ ለ30 ደቂቃ ተቀምጬ ነው መውጣው፣ ወይ ለአንድ ሰዓት ምናምን ሚካኤሉ ላይ ተቀምጬ ነበር መውጣው። ና ያ ነገር ለምዶብኝ፣ ያው ወደ ስደት ስትወጡ ደግሞ እንደዚህ ነገር አይኖርም፣ ብቻ ይለያሉ ነው ነገር። ና ብቻ ከስንት አመታት በኋላ ቤተክርስቲያን እንደፈለጉ ቁጭ ልል ነው ማለት ነው። እዚህ ጋር በጣም ብዙ ነገር ነበረ ስናወራ፣ የነበረው ከፈጣሪ ጋር ነው የምላቸው። ብዙ ነገር ስናወራ ነበረ በውስጤ እኔ እንደ መጸለይ አልችሉበትም። አውጥቼ ሁሉ ነገር ከመጸለይ እውነት አንዳንዴ እንባ ይቀድመኛል። ከመጸለይ ይቅር ማለት ነውና የተደብላለቀ ስሜት ነበር እዚጌ የነበረኝ። በቃ ደስታም አለ ሀዘንም አለ፣ መከፋትም መደሰትም አለ። የሰው ልጅ ሊሰማ የሚችለውን በጠቅላላ ሁሉ ነገር እዚ የተሰማኝ ነበርና ደግሞ ከምንም በላይ ደግሞ የበለጠው ደግሞ ሰላሙ ነበረ። እዚህ ውስጥ ስቀመጥ ያለኝ ሰላም በቃ ስወጣ ሁሌ እንደ አዲስ ልጅ እንደተወለድኩ ልጅ እንደመጣ ነበረ ሁሌ ያው የሚሰማኝ ማለት ነውና። ቤተክርስቲያን ሄድን ከጨረሰን በኋላ ግዴታ መውጣት ስለነበረብን እንደገና ለባብሰን ራሳችንን አዘጋጅተን እንግዲህ ልንወጣ ተዘጋጅተናል ማለት ነው። እዚህ ሀገር ለካ ፀሐዩ ከከሰዓት አካባቢ በጣም ለካ ይግላል። ያው በጣም ነው የሚያደክመው የዚህ ሀገር ፀሐይና ጥቁር መልበስ ከባድ ነው። ጥቁር እንዳትለብሱ በዚ አጋጣሚ። እኔ አላወኩትም ነበረ ገና እስክላመዱ አየሩ ምናምን ነገር ያው ከሰዓቱ አየር ማለት ነው። ለካ ከሰዓት በጣም ስትወጡ በጣም የሚያደክማችሁ ምናምን ነገር እንግዲህ ደግሞ እንደምትመለከቷት እዚህ ጋር ራሷን እያስታከለች ነበረ እኔ ደግሞ ሁሌው መኪኔን እንደማሞቅ ነገር ያቸዋለው እኔ መኪኔን እያሞኩ እሷ እንግዲህ ያት እንዴት እንዴት እንደምታስታክል ራሷን ማለት ነው እና ለክስ ቅርጻት እንዴት እንዳፈረች ተመልከቱ እና እዚህ ጋር ወዴት እየሄድን ነው መሰላችሁ ወደ ኩሪፍቱ እየሄድን ነበረ እዛው የሆነ ሪዞርት ነበረ እሱን ለማየት እየሄድን ነበረ በጣም የሚያምር ሪዞርት ነው እና ደግሞ በዚህ አጋጣሚ አረፋ ደርሷል እና እዛ ጋር የምትመለከቱት ህዝብ በጣም ብዙ ህዝብ ነው። ያው ለባህል ምናምን ነገር የሚገዛዙትን ነገሮች ለሚገዛዙ በጣም ብዙ ብዙ እኔ እንደውም ደግጄ ነበር ሰላማዊ ሰልፍ አለን እንዴ ብዬ ስል ለካ አረፋ ደርሷልና ለዛ ነው ብለው ሲነግሩኝ ኦኬ። ያው እኔ ለመጀመሪያ ጊዜ ስለሆነ ያየሁት እና በዚህ አጋጣሚ በጣም ጭንቅንቅ ነበር መንገዱ። ኢትዮጵያ ውስጥ መኪና መንዳት በጣም እኔ እንጃ እንትን፣ ምንድን ነው ሰለሜ ሰለሜ ነው የሚመስለው። ሰለሜ ሰለሜ እንኳን ቀላል ነው፣ ቢያንስ ሁሉ መስመሩን ይዞ ነው እንትን የሚለው። ግን አዲስ አበባ ውስጥ ግን መንዳት መኪና በጣም ከባድ ነው፣ በጣም ማለት ነው። ከሁሉ ነገር የከበደ ነገር ምንድን ነው ያለ መስመር። እኔ ሁሉ ነገር በመስመር ነው የምንሄደው፣ እዚህ ግን አብዛኞቹ ያለ መስመራቸው ነው የሚገቡባችሁ እነሱን ደግሞ አደጋ ላለማድረስ ስትሉ ደግሞ እናንተ ከመስመራችሁ ተወጣላችሁ። ብቻ ብዙ ነገር አለእና ከባድ ነው ልላችሁ ነው። አሪፍ ጎበዝ ሹፌር ስለሆንኩ ብዬ ስለማስብ እስካሁን እግዚአብሔር ይመስገን ምንም ያፈጠርኩት ነገር የለም። ተሳስበን እየነዳን ነው። እንደውም እህቴ በጣም ተሳቃለች። እኔ ሰነዳ በጣም ታፈጥኛለች ብላ ስለምትን ስለምትለይ እየተጨቃጨቅን ነው የምንነዳው። ባይዛዌ እንደዚህ ቪዲዮ ላይ ስታዩት በሰላም የምንነዳ ነው የሚመስል አይደለም ግን በጣም የተጨቃጨቅ ምነዳር አይቀሳ እያልሽ ማለት ነው። እኔ ደግሞ ያው አንዳንዴ ለምዳችሁ የመጣችሁት ነገር ደግሞ ክፉ ነገር ነው። እዛ በመቶ እስከ ሁለት መቶ ኪ የምነድቼ እዚህ በሰላሳና በአርባ መንዳት ትንሽ ትንሽ ትንሽ ይከብዳል። ግን ደግሞ ያው ከተማ እስከሆነ ድረስ ለህዝቡም ለእኛም ጥንቃቄ ስንል እንግዲህ ህጉን አክብረን እንነዳለን እና እንደምትመለከቱት አዲስ አበባ ከሰዓት በኩል ያላት እይታ ይህን ይመስላል። ህዝቤ ፀሐዩ፣ አየሩ፣ ሁሉ ነገር ከኔ ጋር ፍሎ ጋር አብረን እንውላለን ማለት ነው። እና እናንተስ እንዴት ናችሁ? ደህና ናችሁ? ናችሁ የብያችሁ አላቅም በጣም ቆየ። ደህና ናችሁ ካልኳችሁ ደህና ከሆናችሁ ኮሜንት ላይ ጻፉልኝ። ምን እያደረጋችሁ ነው? የት ናችሁ? ያውኔ እንግዲህ አሁን የሚገኘው በአሁኑ ሰዓት አዲስ አበባ ነው። እናንተ ደግሞ የት ናችሁ? ከቤት ናችሁ? ወጥታችኋል? ጎረቤት ናችሁ ቫኬሽን ላይ ናችሁ? አሁን አብዛኛውን ጊዜ ውጭ ሀገር የቫኬሽን ታይም ነው። አበሶ ሰመር ላይ ሲደርስ ሁሉም ሰው ቫኬሽን ይወጣል። ሶ አይ ቲንክ እናንተም ወይ ቫኬሽን ላይ ከሆናችሁ ጻፉልኝ። እና በተረፈ አሁን እንግዲህ የምንሄድበት ጉዳይ ነበረን፣ ወደዛ ሄደን እንግዲህ ልናስጨርስ ነው ያሰብነው። ሌላ ኮመንት ላይ በጣም እየተጠየኩት የነበረው ምንድን ነው መኪና ኬት የተከራየሹ? መኪና ኬትን የተከራየሹ እኔ መኪና ከካምፓኒ ምናምን አይደለም የተከራየውት፣ በዚያ አጋጣሚ ከዘመድ ነው የተከራየውት። ያ ማለት ብዙ ሰዎች አሉ የሚያከራዩ እንደዚህ ፕራይቬት ምናምን። ነገር ግን ከተከራያቸው አይቀር እኔ የምመክረው የምታውቁት ሰው ከሆነ ወይ ዘመድ ከሆነ ተከራዩ ብዬ እመክራለሁ። ግን ያው ዞሮ ዞሮ ልዩትን ቦታ ማግኘት ትችላላችሁ። ብዙ የሚያከራዩ ሰዎች አሉ በዚህ አጋጣሚ፣ ካምፓኒዎችም አሉ የመኪና አከራዮች ምናምን፣ እነሱ ጋር መሄዳችሁ መከራየት ትችላላችሁ። የሚያስፈልገው ምንድን ነው ላላችሁኝ፣ እኔ ያው ፓስፖርቴና መታወቂያን ነው የሰጠሁት። ኢቭን እንኳን የዘመድ ሆኖ ያው ግዴታ ውል ያስፈልጋል። እናንተም ጥንቃቄ፣ ለእነሱም ጥንቃቄ ውል ስለሚያስፈልግ እኔ የሰጠሁት ያው እንደነገርኳችሁ ፓስፖርትና መታወቂያን ነው የሰጠሁትና መንጃ ፈቃዴ ነው ኦፍኮርስ። ምክንያቱም ያው መንዳት እንደምችልና እንደማልችል ማረጋገጫ እንዲሆናቸው ማለት ነው። ያው ሌላው ቀብድ ነው። አንዳንዶቹ ቀብድ ይጠይቋቸዋል። የሌላ ሰው ከሆነ ማለት ነው፣ የማታውቋቸው ሰዎች ከሆኑ ቀብድ ይጠይቃሉ። የዘመድ ወይ የምታውቋቸው ጓደኞች ምናምን ከሆኑ ግን አይ ቲንክ እንደ ትሬስ ነው ያው የምታጠፉት ነገር ካለ ትተካላችሁ፣ የምታበላሹት ነገር ካለ። ሌላው ግን ያው መኪናውን ዴይሊ ትከፍላላችሁ ማለት ነው። እና እንግዲህ ከብዙ ጉዞ በኋላ ወደ ኩሪፍቱ ሄደናል ማለት ነው። ኩሪፍቱ እንደምትመለከቱት ይሄን ይመስላል ወደ ቡራዩ ያለው አካባቢ ማለት ነው። እና በጣም ነው የሚያምረው፣ በጣም ሰፊ ነው። መስተናገዷቸው ያው በጣም አሪፍ ነው። በጣም ነው የሚያምረው ሮማቸው ምናምን። አብሶ ደግሞ እዚ አካባቢ ላይክ ማታ ላይ ምናምን ነገር ከመጣችሁ ያለው ቫይብ እንዴት እንደሚያምር አትጠይቁኝ። ያው እኔ ማታ በእርግጥ አልሄድኩም፣ ወዲያውኑ አይቼው ነው የወጣሁት፣ ግን ያው በማታም ደግሞ እንድታዩት ከፈለጋችሁ አሳያችኋለሁ በማታ ሄጄ። ምክንያቱም ያው ቅርብ ስለሆንኩ እኔም ለዚህ በፈለግኩት ሰዓት ያው አስራ ሁለት ደቂቃ መንገድ ስለሆነ ለእኔ የፈለግኩት ሰዓት ሄጄ ማየት እችላለሁ። እና ብቻ በጣም የሚያምር የሚያምር ቪው ነው ያለው ለማለት ነው። እዚሁ ዋጋቸው በጣም አስተማማኝ ነው። አስተማማኝ ነው ስላችሁ ሩማቸው በእርግጥ ውድ ነው። የፋሚሊውን ሩም እና ዱፕሌክስ አላቸው እሱ በጣም ውድ ነው። በዶላር ስለነገሩኝ አይዶ ነው በብር ውድ ነው መሰለኝ። ግን ኢቨን እንኳን ለመዝናናት ብቻ ከፈለጋችሁ ሬስቶራንቱን፣ ስፓቸውን፣ ጂማቸውን እነሱ እነሱን ነገሮች ተጠቅማችሁ መሄድ ትችላላችሁ። እና እዚህ ጋር እንደምትመለከቱት ያላቸው የክላስ አይነት ይሄን ይመስላል ማለት ነው ላይም እታችም አላቸው እና ደግሞ ያው ዱፕሌክሱ አይቲንግ ላይም እታችም ቤድ አለው ግን ይሄኛው ግን የፋሚሊው ደግሞ ወይ ደግሞ የኪንግ ሳይሱ መሰለኝ ከላይኛው እንትን መዝናኛ ቦታ አለ ዘና የምትሉበት ሆኖ፣ የታችኛው ደግሞ አልጋ ነው ያለው ማለት ነው። ከዚህ ደግሞ በለጥ ያለው ደግሞ ሁለቱም ተደራራቢ አልጋ ይኖራቸዋል ማለት ነው። ላይም እዚህም ታችኛውም ማለት ነው። እና እንደነገርኳችሁ ቦታው በጣም ሰፊ ነው። ሁሉ ራሱ አላየሁትም፣ ያው ወዲያውኑ ዞር ዞር ብዬ እንትን ያልኩት ማለት ነው። እንደዚህ ፀሐዩ ቀጥቅጦንማ የሆነ ቦታ መሄድ አለብን ብለን የወይባጢስ ገባን ማለት ነው። እኔ ቴና ሀያት የሆነን ወደ ወይባጢስ ሄድን። ወይባጢሱ በእርግጥ በጣም ከባድ ነበር ለመጀመሪያ ጊዜ ግን ደግሞ በስማ መስተንግዷቸው እንዴት ደስ እንደሚል ልጆቹ እንዴት ደስ እንደሚሉ እዛም የሰሩት ሰዎች መቅረጽ አይቻልም። በእርግጥ ምክንያቱም ያው ፕራይቬሲ ነገር ስለሆነ ኦፍኮርስ አልቀርጽላችሁም። ገብቼ እንደወጣው ብቻን ያሳየዋችሁ ሙሉ ፓኬጁን ነበር የተጠቀምነው ያው ከጸጉር እስከ ጥፍር ድረስ ማለት ነው። ቂቤ ያለው ማር፣ ቡና፣ እንደነገሩኝ ከሆነ እርድ ብቻ፣ ብዙ ብዙ ነገር አለው ውስጡ እና ገብታችሁ ስትወጡ ያላችሁ የሰውነት ሁኔታ ተውት፣ ገና የተወለደ ልጅ ነው የምትመስሉት ማለት ነው። ከዛም ደግሞ ወታችሁ ደግሞ የሚቀርብላችሁ የባህል የሚጠጣ ነገር ያው እንድትቀዘቅዙ አንጀታችሁን ጉርጎ ነበር የጠጣ ነው። እኔ ኖርማል ነበር የጠጣሁት ያለ ሚጥሚጣ ማለት ነው። እንደምትመለከቱት ደግሞ እህቴ ደግሞ በሚጥሚጣ ነበር የጠጣችሁ፣ ግን እየተቃጠለች ነበር። እና በጣም ነው ደስ የሚለው። በስመአብ፣ በጣም ፍሬሽ ነው የምትሆኑት። እንደነገሩኝ ከሆነ በአስራ አምስት ቀን ምናምንም መምጣት ትችላላችሁ፣ በሳምንት መምጣት ትችላላችሁ። እና እኔ ምናሰብኩ በዛ ሰዓት ይሄ ነገር ኢትዮጵያ ከኢትዮጵያ አልፎ ጀርመን ቢኖር ያው ሁሉም ቦታ የለም፣ ጀርመን በእርግጥ አንዳንዶቹ እየጀመሩ ነው ግን ቢኖር አስባችሁታል? ምን ያህል ምን ያህል ቀን እንደሚሄድ በጣም ነበር ደስ የሚል ብታይ፣ ፊሊንጉና ጠይቁኝ። ፊታችሁ ያለው ጥራት፣ የምትለሰልሱት ነገር በዛ ላይ ማሳችሁ ስለሚያደርጉም በቃ ፍትፍት ምንድን ነው ይፈታቷችኋል። የተገጣጠመውን ነገር የታሳሰረው ነገር ቅልል ብሏችሁ ነው የምትሄዱት። ቢያንስ ወደ አምስት አስር ኪሎ ምናምን አርግፋችሁ ትሄዳላችሁ። እኔ እንደዛን ያለ የተሰማኝ ማለት ነው። ከዛ እሱን ከጨረስን በኋላ እንግዲህ ተሰብስበን ወደ እቤት ጉዞ አደረግም ማለት ነው። እና ከቦሌ እየወጣ ነበረ በማታ ደግሞ እስኪ ላሳያችሁ መንገዱን። ይሄ እንደሚመስል ሁሉ ቦታ በአጠቃላይ ተቀይሯል ማለት ይቻላል። መንገዱ ኮሪደሩ የሚፈርስበት ቦታ በጣም በስቷል። አብሶ ወደ ኤድና ሞል ምናምን አካባቢ እንዳለ በፈርሷል ማለት ይቻላል። ግን ይሄ ደግሞ የመጀመሪያው የተሰራው ኮሪደር ስለሆነ ያለቀውን ነው ማሳያችሁ ማለት ነው። ሁሉም ቦታ ላይት ነው፣ እንደ ድሮ ጨለማ አይደለም ሀገሩ። ለመንዳት ያመቻል። ማታ ማታ ደግሞ ትራፊኩ ትንሽ ቀነስ ያለ ነው፣ ብቻ አሪፍ ነው። እስከዛሬ እግዚአብሔር ይመስገን ምንም የሚያጋጠምን ነገር የለም። እና በማታ እንግዲህ ወደ ጉዟችን ወደ ቤት እያደረግ ነው ማለት ነው። ቪዲዮ እንደወደዳችሁት እንግዲህ ተስፋ አደርጋለሁ። ያው እስከ ዛሬ አብረን ቤተክርስቲያን ሄደናል፣ ሰርጌ ሄደናል፣ ያው ባትበሉም አብረን ሄደናል። አሁን ደግሞ ወይ ባጢስ ገብተናል። ሌላ ቀን ደግሞ ምን እንደምናረግ እንግዲህ ተነጋገር እናረጋለን ማለት ነው። ስለዚህ እናንተም ኮሜንት ላሳውቁኝ፣ እኔም ደግሞ ሀሳቤን አመጣላችኋለሁ። ሰው ቪዲዮን ከወደዳችሁት በላይ ካሳውቁኝ፣ በኮሜንት ሀሳባችሁን ግለጹልኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ እንግዲህ ቸርን ሰንበት እያልኩ ሰናበታችኋለሁ። ባይ